እንደምታዋቸው ደስ የሚል ነው። ማሻላ የውሃው መልክ፣ ወንዙም ደስ ይላል ማለት ነው። ማሻላ ማሻላ ማሻላ ብያለሁኝ። እንደዚህ ወንዝ ወረድ ብሎ ውሃ ሲቀዱ ደስ ይላል። ምክንያቱም የሆዲ ሆዲያቸውን እያወሩ ነው የሚቀዱት ውሃቸውን ማለት ነው። እና ማሻላ እላለሁኝ። ዛሬ እኮ ሁሉም በየቤቱ አሁን አስገብቱ ምንድነው? ከሀጎረ ቤት ጋር መገናኘት የለ ምን የለ ምን የለ በቃ ሁሉም በየቤቱ ቁጭ ሆኗል። ውሃው ገባ ሃ ቤት አቸው እነዚህ ግን ማሻአላህ እንደኛ እንደ ድሮ አብረው ጎረቤቶቻቸው ጋራ ውሃቸውን ቀዲተው የሆድ ሆዲያቸውን እየዋጉ እንደምታዋቸው እንግዲህ ማሻአላህ፣ ጀሪካው እንግዲህ እንዳይላወጥ ስማቸው ተጥፎበታል ማለት ነው። ትንዲያይን ቦጫ ቦጭ ወዝ ወዝ ወዝ እየተደረገ ነው የሚሞላው፣ ውሃ ሲቀዳ ማለት ነው። እና መሻላ መሻላ ብያለሁኝ። በጣም ደስ ይላል። ዛሬ ሁሉም አቤቱ ውሃ ስላለ ማለት ነው። አጎረ ቤት ጋር መገናኘት የለ። ሁሉም በየቤቱ ቁጭ ብሎ ሰው ሰው ጋር ነው። ሰው ጋር ሲገናኝ ደስ ይላል። ውሃቸውን እነዚህ እንግዲህ ውሃቸውን እየቀዱ በስበቡ የሆድ የሆዲያቸውን እያወሩ እየተመካከሩ አሁን ስንመለስ ደግሞ እንጨታችንን እንሂድ ያለን እያ ብዙ እየዋቡ ሊሆን ይችላል። መሻለ እንደተባረከለ ብያለሁ። እንግዲህ እንደምታዋቸው ነው።